ትንሽ መልእክት ምራፍ አምስት ቁጥር ሀያ ኦፍኮርስ ያ እሱም ለአብ ነው እሺ ቀጥል እሺ እኮ አንብብልኝና አሁንም ታስረዳኛለ አቤት ጋር እንዳለ እሺ አንደኛው አለስ መልእክት ምራፍ አምስት ቁጥር ሀያ ላይ እሺ ሃርድ ኮፒ እሺ ፕሮቴስታንት ነው ኦርቶዶክስ ፕሮቴስታንት ነኝ እንደዛ ከሆነ እኔ ሳለፈልፍ የአንተ ምሁራኖች ራሳቸው ፉትኖት ላይ ያስቀምጡት መጽሐፋቸው ራሱ ስላለኝ እሱን ፉትኖት ላይ ከፍቼ ላያስቀምጡ አሁን በእሱ ጊዜ ከምንፈጃ ሌላ ማስረጃዎችን ትቀምት እዚሁ መጽሐፍ ቅዱስ ላይ ይሄንን አስረዳኝ። ምዕራፍ አምስት ቁጥር ሀያ ላይ እግዚአብሔር የሚለውን አሳየኝና ምዕራፍ አምስት ቁጥር ሀያና ሀያ አንድ ላይ አውጣልኝ እስኪ ባይብሉን መደበኛ መደበኛ ባይብል አውጣልኝ። ይሄ አዲሱ መደበኛ ትርጉም ነው፣ አዲሱ መደበኛ ትርጉም ነው፣ አዲሱ መደበኛ ትርጉም ነው። አይኖ እንትኑን አውጣልኝ፣ መደበኛ ከስልክ ስታነብልኝ የነበር እስካሁን አላልኩም በጨራሽ ቅድም ስታነብ የነበረው ስልካል ነበረ ለምን የስልክን አታነብልኝም? አሁን ለምን ጣ በጭራሽ ይሰራል፣ በደንብ ይሰራል። በቃ እዚህ ጋር አይሆን አሳይቃ እነሱ አሁን ያው አንደኛ ርስ መልእክት ምዕራፍ አምስት ቁጥር ሀያ ላይ ምን አሉ? ያው አንተ ያስቀመጥከውን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱ እንድናውቅ ማስተዋል እንደሰጠን እናውቃለን፣ ላሉ የእግዚአብሔር ልጅ መቶ ምንድን ያደርገው እውነተኛ የሆነ እውነተኛ የተባለው ማ ነው? እውነተኛ የሆነ እናውቅ ዘንድ ልቦና እንደሰጠው እናውቃለን፣ እውነተኛ በሆነው አለን፣ በዛ በልጁም በኢየሱስ ክርስቶስ አለን ብለው አስቀምጡ። እዚህ ላይ እውነተኛ የሆነው እርሱን የሚለው እግዚአብሔር አብን ነው ብለው አስቀምጡ። እርሱ እውነተኛ አምላክ ነው የሚለው ግን አሻሚ ነው ብለው አስቀምጡ። እግዚአብሔር አብን ወይም እግዚአብሔር ወልድን ሊያመለክት ይችላል። ሁለቱንም ሊያሳይ ይችላል አሉ አመኑ። እዚህ ጋር እኔ ስለ አብ ነው ብዬ ነው ውግጠው። እዚህ ክፍል ላይ ስለ አብ ነው የተወራ ያለው። ግን እነሱ አሁን አንተ እያነበብክ ያለው ለወልድ ተደርጎ የተተረጉሙ ነው። ግን እነዚህ ጋር የእውነት አስቀመጡ፣ የአንተ ሊቃውንቶች ራሳቸው አብንም ሊያሳይ ይችላል፣ ወልድንም ሊያሳይ ይችላል፣ መርጣችሁ ተጠቀሙ አይነት ነገር ነው ያሉት። እኔ ግን ስለ አብ ነው የሚለውን ልክ ምክንያቱም አውዱ ላይ እየተወራ ያለው ስለ አብ ነው፣ ሙሉ እስከታች ስለ አብ ነው እየተወራ ያለው። ስለዚህ ገና ከአሁኑ ጭቅጭቅ አለ። እኔ እነግርህ ያለው እየሱን አምላክ ነው የሚል ነገር ካገኘህ ቀጥታ ትርጉም ስህተት አለ። ትርጉም ስህተት እንዳለ ደግሞ ምን ነግር እኛ አደለንም የራስ ስኮላሮች ይነግረዋል። ብ ነግረል አልገብች ይላል። ሳታወራኝ በፊት ይኸው የራስ ምሁራኖች እግዚአብሔር አብን ያሳይ ይችላል። እኛ እግዚአብሔር ሊጠቀሙት ይችላሉ ግን እግዚአብሔር አብን ያሳያል ብሎ ተናገሩ። የትኛውንም አምጣ ኢየሱስ አምላክ ነው የሚል ጥቅስ ከሆነ ወይ ትርጉም ላይ ችግር አለ፣ ወይ ደግሞ በቃ አውዱ ስህተት ነው። ከሁለት አንዱ ያው ከኢትዮጵያ ውጭ ያለ ስኮላር እናምጣልህ ከኢትዮጵያ ውጭ ኢትዮጵያ ውስጥ በቃ ተሳስተዋል። ማን ብለህ ልትንቃቸው ትችላለህ? ግን እኔ ከኢትዮጵያ ውጭ ያለ ላምጣልክ። ኖ ኖ በጭራሽ አልንቃቸውም። እሺ፣ ከኢትዮጵያ ውጭ ያሉ ስኮላሮችን ማምጣት እንችላለን። ለምሳሌ ምን የምን የስንት ላሳይክ። እሺ፣ እሺ እንትን እንትን ኢንተርኔት ላይ ሊጓን እዚሁ ላሳይክ። አንደኛ ያልስ ምንድነው በቃ እንደዚህ እንዳትረሳሽ፣ የፈለገ ቢሆን ኢየሱስን አምላክ ነው ብሎ የሚያምን አካል የለም። እሺ ግን ካገኘህ ትርጉም ላይ ብቻ ነው የምታገኘው፣ እንደዚህ አይነት ነገር። በዚህ ደግሞ ህይወትን አትምራ። በፐርሰናል እንደ ወንድም እንደ እንትን ነው የምነግርህ። አሁን እውነት እውነት ባይሆን ልክ ነህ። ነገር ግን ይህ ነገር እውነት ነው። ገብቷል። እኔ አይደለም ያልኩት፣ ላይ እኔ አይደለም ያልኩት አይታይም። የራስህ መጽሐፍ ቅዱሶች አብ ያሳይ፣ እያየሁት ነው አሁን። ላሳይክ ይሄን አሁን ማለት ነው። ይህንን ኤቪደንስ ያመጣሁት እኔ ልነግርህ ነበር ኢየሱስ እግዚአብሔር ነው ብዬ ማለት ነው። ነገር ግን አሁን ይህን እንትን አልካል ሌሎች ጥቅሶችም አሉኝ። ገብቶሃል አይደለም? እያንዳንዱ እያሳየሁ ከአንተ ወሳኝ ቀይ ቀይዎችን አውጥተህ ነገረኝ። እኔ ደግሞ እንትን እያልኩኝ እነዚህን አሳያለሁ። እሺ፣ ካምብሪጅ ላይ ያሉትን ላሳይክ። ካምብሪጅ ላይ ያለውን ላሳይክ። እሺ፣ ያው ይኸው ቀጥታ ባይብል ሀብ ላይ ገብቼ ነው ያለሁት። እኔ አይደለም የዘጋጀው። ይኸው ካምብሪጅ ላይ ዊኖዛት የሚለውን አወሩ አወሩና ያው ቁጥር ያ ላይ ይኸውና ይኸው ዚስ ኢስ ዘ ትሩ ጋድ የሚለውን ኢት ኢስ ኢምፖሲብል ቱ ዲተርማይን አለ። በቃ ዲተርማይን ለመለየት ወይም ደግሞ ለመናገር ውይ ሰርቴኒቲ ዌዘር ዚስ አውቶስ የሚለው የሚለው ሪፈርስ ቱ ዘ ፋዘር ዘ ፕሪንሲፓል ሰብስተንቲቭ ኦፍ ድ ፕሪፌስ ሴንተንስ ኦር ቱ ዘ ክራይስት የሚለው መለየት አትችልም እዚህ ላይ ስለአብ ሊሆን ይችላል ይላል። መለየት ካልተቻለ አንተ አብ መሆኑን እንዴት ለየ? መለየት ካልተቻለ እንዴ አንተ አንተ ነካ ሃይማኖት እንዴት መለየት ቻለ? እኔ ለአብ ነው ስል አዎ፣ እኔ ለአብ መሆኑን ልሞግተ ነው። አንተ ግን በዚህ ጥቅስ ተመስረተ ኢየሱስ አምላክ ነው ብለህ እንዳትደመድም፣ ምክንያቱም ሎተሪ እንደመቅረጥ ነው። ስትሞት ለአብ ይሆን ጥቅስ ይሄንን ይህን እንደ ማስረጃ አድርገህ ልትሞክር አትችልም ነው ገና ገና ለገና ያንተ ምሁራኖች ይኸው አማርኛ ተናጋሪዎችም የውጮቹም የተናገሩት ላይ እዚህ ጋር፣ ለምሳሌ ቪንሰንት ያለውን ላሳይክ። ለምሳሌ ቪንሰንት ወርድ ስተዲ ላይ ዝቅ ስንል ይኸው ዚስ ዘቱሩ ጋድ የሚለው ዚስ የሚለው ጋድ ዘፋዘር እግዚአብሔር አክቹዋሊ፣ ይሄ ነገር ምንድን ነው ማለት? አሁን ያለቀኝ ምንድን ነው፣ ችግሩ ምንድን ነው የሚለው ላብራራልሽ። ማስረጃውን ያመጣህበት ምንድን ነው ይሄ አሁን ያመጣኸው ማስረጃ ማለት? አንደኛ መጽሐፍ ቅዱስ አይደለም ማለት። ምንድን ነው ይሄ? ልቀበልህ? አሁን ይህ መጽሐፍ ቅዱስ አይደለ ምን አይደለ። ላስረዳሽ። ቀጥል። አዎ፣ አዲስ ኪዳን የተጻፈው በግሪክ እንደሆነ አወራን አይደለ? በግሪክ ነው አዲስ ኪዳን የጻፈው። የግሪኩን ትርጉም ወደ አማርኛ ስትተረጉም፣ ወደ አማርኛ ስትተረጉም አሁን የግሪኩ ጽሑፍ የሚያሳየው እዛ አውዱ ላይ አሁን እርሱ ሚል ቃላል አውቶስ ሚል ማለት ነው። ወደ ይመጣ ይመጣና እርሱ አውቶስ የሚለው ቃል ይሄ በግሪክ ማለት ነው። አጠገቡ ያለውንም ሊያሳይ ይችላል። ወደ ኋላ ያለውን አውዱ ላይ እየተወራ ያለውን ሊያሳይ ይችላል። ስለዚህ ኢየሱስን አምላክ ማድረግ የሚፈልጉ ሰዎች አጠገቡ ላይ ላለውንም ያሳየ ብሎ ቀጭን ባድርገው ለኢየሱስ አድርገው መተርጉም ጀምሩ። ልክ አንተ የምታንበው ስልክ ማለት ነው። እነዚህ እውነተኞች ኖ ኖ ኖ አውድ እየተወራዋለው ወደዛ ያሳያል ብለው ተናገሩ። እዚህ ችግሩ አውቶስ የሚለው እኔ ግን ድምዳሜ ላይ እንድደርስ ያደረገኝ ምን መሰለክ፣ ተዛማጅ የመጽሐፍ ቅዱስ ጥቅሶችን ማሳት እንችላለን። ለምሳሌ ለምሳሌ ለምሳሌ ልክ በአሁኑ ፎርም ግራመሩ የግሪክ ሰዋሰው በአሁኑ ፎርም የተቀመጡ በጣም ብዙ ጥቅሶች አሉ። ናሙና ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ሰባት ብዙ አሳቾች ወደ ዓለም ገብተዋል፣ እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው ብሎ አስቀመጠ። አሁን እዚህ ብዙ አሳዎች ብሎ እነርሱም የሚለውን አጠገቡ ያለው ከወሰድክ ኢየሱስ ራሱ ለኢየሱስ ተቃዋሚ ነው የሚል ትርጉም ነው የምታገኘው እዚህ አይሽ አይ የግሪክ አሁን እንኳን እንዴት አድርግ ላስርዳ። እኔ እኔ የክርስቲያን ምሁራኖችን ብቻ እያሰረዳው ነው ካሉማ ወደ ኋላ ተመልሰን ስለ ግሪክ ማብራራታችን ውስጥ እንገባለን። ብቻ ተመሳሳይ ግራመር ነው ያለው ብለው ወሰደ። አንደኛው ስም ማለት ምራፍ 5 ቁጥር ሀያ ላይ ያለው በተመሳሳይ ግራመር ስላለ አውቶስ የሚለው ወይም እርሱ የሚለው በዛ መልኩ ነው መውሰድ ያለብን። አጠገቡ ያለውን ብቻ ነው መውሰድ ያለብን ካልን ሁለተኛ ቤት ሁለተኛው ስም ማለት ምራፍ ቁጥር ሰባት ላይ ወጥመድ ውስጥ ትገባለህ። ምክንያቱም እርሱ የሚለውን አጠገቡ ላለው ምትወስድ ከሆነ ተቃዋሚ ኢየሱስ ራሱ የኢየሱስ ተቃዋሚ ነው ወደሚል ትርጉም ውስጥ ትገባለህ። እዚህ ጋር ላይ ወደኋላ ወሰዱት። እንደዛ ከሆነ አንደኛው ስም ማለት ምራፍ 5 ቁጥር ሀያ ላይ እየተወራ ያለው ስለ አብ ነው። መጀመሪያ እውነት ምን ብሎ ይጀምራል? የእግዚአብሔር ልጅ እንደመጣል እውነተኛ የሆነውና እውነተኛ የሆነው አብ ነው እናውቅ ዘንድ ልቦና እንደሰጠ እንውቃለን እውነተኛ በሆነው አለን ካለ በኋላ በምን ሲባል በልጁ በመሆን ብሎ ያስቀምጣል። በልጁን በመሆን ስለዚህ እዚህ ሲያስቀምጥ ስለዚህ እስቲል እየተወራ ያለው ስለ አብ ነው። ለዛ ነው እንደዚህ ያስቀምጡት ሌላ አሁን እዚሁ ላይ ማለት ነው ምሁራኑ እንደዛሉ እንበል። ነገር ግን አሁን እዚህ ጋር አሁን የዚህን ፍቺውን ስናየው ማለት ነው በእርሱ አለን ካለ በኋላ እርሱም አለ ደግሞ፣ ከዛ በኋላ ልጁ ኢየሱስ ክርስቶስ ነው አለ። በእርሱ አለን ብሎ ሰርፕራይዝ፣ ላርግ ሰርፕራይዝ። አሁን አሁን ጥሩ ጥያቄ ነው የመጣሁት በቃ፣ አሁን ከዚህ በኋላ የአማርኛው መጽሐፍ ቅዱስ እንደማታምነው ነው እርግጠኛ እንደማታምነው እርግጠኛ ነው ነው። ፓራላል እናወራለን።